ሰላም የእግዚአብሔር ቤተሰቦች፣ ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕግ አገልግሎት መምሪያ የሕግ ባለሙያዎች አብይ ኮሚቴ ከብፁ ጠቅላይ ስራ አስኪያጅና ከብፁ የቅዱስ ሲኖዶስ ዋና ጸሐፊ ጋር የትውውቅ መርሃ ግብር አካሄደ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሕግ አገልግሎት መምሪያ የሕግ ባለሙያዎች አብይ ኮሚቴ ከብፁ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና፣ ከብፁ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የስራ መመሪያና ቡራኬ በመቀበል ውይይት አድርገዋል። የኮሚቴው አባላት ከመምሪያው ኃላፊ አፈ መምህር አባ ገብረስ ሥላሴ ጌትነት ጋር በመሆን ከብፁዓን አበው ሊቃነ ጳጳሳት ጋር የትውውቅና የእንኳን ደህና መጣችሁ መርሃ ግብር ሰኔ 7 ቀን 2017 ዓ ም አከናውነዋል። በዕለቱም የህግ ባለሙያዎች አብይ ኮሚቴ በቅዱስ ሲኖዶስ ዩንቷ ከተቋቋመበት ጊዜ ጀምሮ ያከናወናቸውን አንኳር ተግባራት በኮሚቴው ሰብሳቢ ጠበቃ አያሌው ቢታኒ አጭር ሪፖርት የቀረበ ሲሆን ኮሚቴውም በስሩ ስላሉት አደረጃጀቶችና አሁን ላይ ያከናወነ ስላለው ሥራዎች እንዲሁም በከፊል ስላጋጠሙት ተግዳሮቶችም ጭምር ውይይት አድርጓል። በስተ መጨረሻም ብፁዓን አባቶች የኮሚቴው አገልግሎት መጠናከርና ቀጣይነት ስላለው አገልግሎት በአጽንኦት ምክራቸውን የሰጡ ሲሆን ያለፉ ስህተቶችን በማረም ቀጣይነው የአገልግሎት ዘመን በእቅድ በመመራት የቤተ ክርስቲያናችንን ክብርና አንድነት ለመጠበቅ የሕግ ባለሙያዎች ድጋፍ ወሳኝ መሆኑን በመጥቀስ አባታዊ መመሪያና ቡራኬ ሰጥተዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ነው።

ተመራቂዎች የቅድስ ቤተ ክርስቲያንን መዋቅር ጠብቀው ማገልገል እንደሚገባቸው ተጠቆመ። በማኅበረ ቅዱሳን በባሌሮቤ ማዕከል የአጋርፋ የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ግቢ ጉባኤ ሰኔ 8 ቀን 2017 ዓም 142 ተማሪዎችን በአጋርፋ አቡነ አረጋዊ ቤተ ክርስቲያን አስመርቋል። በማዕከሉ የግቢ ጉባኤያት አገልግሎት ዋና ክፍል ተጠሪ ዲያቆን እንዳሻ አድማሱ ተመራቂዎች የቅድስ ቤተ ክርስቲያንን መዋቅር በመጠበቅና በሁሉም ዘርፎች ንቁ ተሳታፊ በ መሆን በኩልነትና በታማኝነት እንዲያገለግሉ መልእክት አስተላልፈዋል። የደብሩ አስተዳዳሪ ቀሲስ ዋለ በቃ በበኩላቸው ፍጻሜያቸው እንዲያምር እስከ መጨረሻው ቤተ ክርስቲያንን ማገልገል አለባችሁ በማለት የእንኳን ደሳላችሁ መልእክት አስተላልፈዋል። በተያያዘ ዜና በባሌሮቤ ከተማ ውስጥ ለሚገኙ የ 12ተኛ ክፍል ተፈታኝ ተማሪዎች የሥነ ልቦና ዝግጅት ስልጠናም ተሰጥተዋል። በማኅበረ ቅዱሳን ባሌሮቤ ማዕከል ከባሌ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ጋር በመተባበር በከተማዋ ለሚገኙ የ12ኛ ክፍል ተማሪዎች የሥነ ልቦና ዝግጅት ለማድረግ የሚረዳ ልዩ ሥልጠና በሮቤ ፈለገ ብርሃን ቅዱስ ገብረ ክርስቶስ ቤተ ክርስቲያን ሰኔ 8 ቀን 2017 ዓ.ም ተሰጥቷል። መረጃውን በማኅበረ ቅዱሳን የባሌ ሮቤ ማዕከል አድርሶናል። በተመሳሳይ ማኅበረ ቅዱሳን ከአዲስ አበባ ሰንበት ትምህርት ቤት አንድነት ጋር በመሆን ለ12ኛ ክፍል ተፈታኝ ተማሪዎች የሥነ ልቦና ዝግጅት ስልጠናም ሰጥቷል። በማኅበረ ቅዱሳን ሕዝብ ግንኙነትና ትብብር አገልግሎት አዘጋጅነት ለ12ኛ ክፍል ተፈታኝ ተማሪዎች ለአገር አቀፍ መመዘኛ ፈተና የሥነ ልቦና ዝግጅት ለማድረግ በበይነ መረብ ሥልጠና መስጠቱን ሕዝብ ግንኙነቱ አስታውቋል። በመርሃ ግብሩ ከአንድ ሺህ በላይ ተፈታኞች የተገኙ መሆናቸውም ተጠቁመዋል። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ መስራችና የበላይ ኃላፊ ከፈረንሳይ ኤምባሲ በተደረገ ግብዣ በፈረንሳዩ ኤስ ኦ ኤስ ዋና መስሪያ ቤት ምርቃ ላይ ተሳተፉ። የወላጅ እንክብካቤ ላጡ ወይም ለአደጋ ለተጋለጡ ህጻናት የመንከባከብ ጥበቃ፣ ቤተሰብ ማጠናከርና የጤና እንዲሁም የትምህርት አገልግሎቶችን ይሰጣል። በኢትዮጵያ የኤስ ኦ ኤስ ህጻናት መንደሮች የፈረንሳይ ኤስ ኦ ኤስ ድርጅት በአዲስ አበባ እንግሊዝ ኤምባሲ አካባቢ ያስገነባው ዋና መስሪያ ቤት ግንባታው መጠናቀቁን ተከትሎ በኢትዮጵያ የፈረንሳይ ኤምባሲ ጋባዥነት ብፁዕ አቡነ መልከ ጸዴቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጉራጌ ሀገረ ስብከት ሊቀ ጳጳስ፣ ካርዲናል ብርሃነ ኢየሱስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስን ጨምሮ ሌሎች የሀገር ውስጥና የውጭ እንግዶች በተገኙበት የመረቃት ስነ ሥርዓቱ ተከናውነዋል። ይኸው በጎ አድራጊ ድርጅት በጉራጌ ሀገረ ስብከት በቸሃ ወረዳ ቤተ ክህነት ለእንድብር አቡነ ተክለ ሃይማኖት ቤተ ክርስቲያን 7 ሚሊየን ብር መዋለ ሕጻናት ለማስገንባት ቦታውን አይቶ ወደ ፕሮጀክት ትግበራ ለመግባት በሂደት ላይ እንደሚገኝ ተነግሯል። በተያያዘ ዜና በብፁዕነታቸው መመሪያ የሀገረ ስብከቱ የዋና ዋና ክፍል ኃላፊዎችና ሰራተኞች ኦዲትን በተመለከተ የአቅም ማጎልበቻ ስልጠናን በዛሬው ዕለት ሰልጥነዋል። በብፁዕነታቸው መመሪያ በፋይናንስና በቁጥጥር ዋና ክፍሎች የተዘጋጀ ይህ ስልጠና ከውስጥ ቁጥጥር ጋር ተያይዞ ያሉ የአቅም ክፍተቶችን በመሙላት በሀገረ ስብከቱ እየተከናወኑ ላሉ ተግባራት ጥራት ያለው የኦዲትና ቁጥጥር ስርዓት ግንባታ አስተዋጽኦ እንደሚያበረክት ታምነውበት የተዘጋጀ መሆኑን ብፁዕነታቸው በመግቢያ መልእክታቸው ማንሳታቸውን ብህንሳ ሚዲያ ዘግቧል። በማህበረ ቅዱሳን ወልዲያ ማዕከል በማህበራዊ ጉዳዮች ላይ በትኩረት መስራቱን ገለጸ። በማህበረ ቅዱሳን ወልዲያ ማዕከል 17ተኛ ጠቅላላ ጉባኤውን ሰኔ 8 ቀን 2017 ዓም አካሂዷል። የማዕከሉ ሰብሳቢ መምህር ብርሃን ታደሰ የ2017 ዓም የክንውን ሪፖርት ያቀረቡ ሲሆን በእቅድ ዘመኑ ማዕከሉ በወቅታዊ ችግር ምክንያት ከተለያዩ ቦታዎች ተፈናቅለው ለመጡ ወገኖች የተለያዩ ድጋፎች መደረጉን፣ በከተማዋ ለሚገኙ ታራሚዎች ተከታታይ ስብከተ ወንጌል መስጠቱን እንዲሁም ለአብነት ተማሪዎች ወራዊ የክብረ ክህነት ትምህርትና ለገዳማውያንም ነጻ የህክምና አገልግሎት መስጠቱን ጨምረው ገልጸዋል። ጠቅላላ ጉባኤው የ2018 ዓ ም እቅድን አዳምጦ አስፈላጊውን ማሻሻያ ካደረገ በኋላ በሙሉ ድምፅ ማጽደቁን የዘገበው በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል ነው። በተያያዘ ዜና በማህበረ ቅዱሳን የደብረ ታቦር ወረዳ ማዕከል 29ኛ ዓመት ጠቅላላ ጉባኤውን ሰኔ 8 ቀን 2017 ዓ ም አካሂዷል። በእለቱም የ ዋና ክፍላት የሂሳብና ኦዲት እቅድ ሪፖርቶችን በሚመለከታቸው አካላት ቀርበው ውይይት ተካሂዷል። የ2018 ዓ.ም የክፍላት እቅድ ቀርቦ ሀሳብ አስተያየት ተሰጥቶበት በጠቅላላ ጉባኤው መጽደቁን የደብረ ታቦር ማዕከል ሚዲያ ዋና ክፍል ዘግቧል። ኅብረታዊት ለሆነች ቅድስት ቤተ ክርስቲያን በአንድነት ማገልገል ወቅቱ የሚጠይቀው ተግባር መሆኑ ተገለጸ። በደብረ ማርቆስ ከተማ ሰንበት ትምህርት ቤቶች በማኅበረ ቅዱሳንና ኦርቶዶክሳዊያን ወጣቶች ኅብረት በጋራ አገልግሎት ለመፈጸም የሚያስችል መሰረት ለመጣል ያለመ የምክክር ጉባኤ ሰኔ 8 ቀን 2017 ዓ.ም በምስራቅ ጎጃም ሀገረ ስብከት አዳራሽ ተከናውኗል። በሦስቱ አካላት መካከል በአገልግሎት ዘርፍና ድርሻ ላይ መረዳዳት የአህት አብያተ ክርስቲያናትና በሀገር ውስጥ የሚገኙ ሰንበት ትምህርት ቤቶችን ተሞክሮ ማጋራትና መሰል ጉዳዮች የጉባኤው ዓላማ እንደነበር ተገልጿል። የምሥራቅ ጎጃም የጀርመንና አካባቢው አህጉረ ስብከት ሊቀጳጳስ ብፁዕ አቡነ ዲዮናሲዎስ በዕለቱ ለአገልግሎት ካሉበት ጀርመን በበይነ መረብ ቡራኬና አባታዊ መመሪያ ሰጥተዋል። ብፁዕነታቸው እንዲህ ዓይነቱ ትብብር ለቤተ ክርስቲያን አገልግሎት በዚህ ወቅት እጅግ ወሳኝ መሆኑን በመግለጽ ሦስቱ አካላት በዚህ መልኩ በቅንጅት ለማገልገል በመወሰናቸው መደሰታቸውን በመግለጽ ዘለቄ ውጤታዊ በሆነ መልኩ በቅንጅት ማገልገል እንደሚገባ መመሪያ ሰጥተዋል። በዕለቱም የስምምነት ሰነድ መፈረሙን በማኅበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ አገልግሎት ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የእስካሁኖቹ ነበሩ።